የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከቀናት በፊት አንዲት ሃይማኖት ደስታው የተባለች እናት ወጥታ ከቤት ስለመቅረቷና ቤተሰቦቿ ደግሞ እሷን በማፋለግ ደፋ ቀና እያሉ እንደነበረ በኮልፌ ባይሽ የፌስቡክ ገጽ ላይ አንብበን ነበር። ይህ ከሆነ ከቀናት በኋላ ደግሞ ትናንትና ማምሻውን ይችው ሃይማኖት ደስታ የተባለች ሁለት ሴቶች እናት እሮብ ሚያዝያ 15 ቀን ሶራምባ አካባቢ ከሚገኘው ቤታቸው ልጇን ትምህርት ቤት ለማውጣት እንደ ወጣች ሳትመለስ በቀረች በስንተኛው ቀን ተገድላ መገኘቷን ነው የሰማነው። ከዚህ ጉዳይ ጋር ተያይዞ ታዲያ ምንድን የሆነው፣ ምንድን የተፈጠረው የሚለውን ነገር ለመጠየቅ ወንድሟን በቀጥታ የስልክ መስመር አግኝተነዋል። ከእሱ ጋር የምናደርገውን ቆይታ ትከታተሉልን ዘንድ ኮዲ በተትና ጠየቀን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።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 ከባለ አንድ እስከ ባለ አራት የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል

መልካም እንግዲህ ከቀናት በፊት ጠፍታለች የሚል በፌስቡክ ላይ አንብበን ነበር። የሁለት ልጆች እናት ወታ ልጆቿ ልትቀበል እንደወጣች አልተመለሰችም በሚል ፕሮግራም ሰርተን ነበር። እኛም ዛሬ ደግሞ ማምሻውን ትላንት ማምሻውን ጀምሮ ሕልፈቷን ሰምተናል እና ምንድን ነው የተፈጠረው? ምንድን ነው የሆነው ነገር ትምህርት ቤት የልጇን መታወቂያ እንደያዘች በዛው ታፍተና ጠፋች፣ ነው የሚሉ እንግዲህ ሽኛ ደግሞ ስድስት ሰዓት ነው ወጣች ከቤት መቼ? ስድስት ሰዓት ሮብ፣ ስድስት ሮብ ስድስት ሰዓት ላይ አሀ ልጇን ልታመጣ ነው የወጣችው። አዎ የወጣችው ልጅቷን ትንሿን መታወቂያ እያ ነው የወጣችው። ከዛ የሷ ከዛ ጀምሮ እኔ ደግሞ ወንድሟ ከስራው ሁሌ ስማጣ ልክ አንድ ሰዓት ተኩል እቤት ገብቼ ሲፈይ ባለቤቷ ሃይማኖት ጠፋች ብሎኝ ቄስ ጌጡ ደውሎ ነበር አለችኝ። እና ይሄን ስትለኝ እንዴት ነው ምን ምክንያት ነው ወደው መጣሁ። እህ እንደው ወደው ከቤት እንደው በሬ መጣሁ። እህ እንደው ችግር ተፈጠረ እንዴ? ምንድነው ምን ነው ምን ነው ብዬሽ ስመጣ ጠፋች እንዴት? አይ ስድስት ሰዓት ነው ወጣችው። ከዚያ ከትምህርት ቤትም ወደረ ደውሎ ልዩ ተዳለኝ በቃ እንቅልፍም አልያዘንም። በቃ ሌሊቱ እንደ ነገ የለም ነጋ አሙት ደግሞ ጠዋት ፖሊስ ጣቢያ ሄድን። ፖሊስ ጣቢያ ስንሄድ ሀያ አራት ሰዓት ሙላ ተባለ። ሀያ አራት ሰዓት ሙላ ሲባል በወጣችበት ሰዓት ደግሞ አመኑ ቆየን። ወደዛ ዞር ዞር እያና ደግሞ ኮልፌ አፋልጉ፣ ባይሽ ኮልፌ አፋልጉ ለነሱ ባሄር ለነሱ አስመዘገብን እናስመዘገብ፣ ወደ አሁኑ ከስምንት ሰዓት በኋላ እንትን አልወልም አስተላለፉ፣ ልማ ፌስቡክ ላይ ማለት ነው። እሺ ከዛ እንደዛ እንደለቀናት ልክ ወደ ስምንት ሰዓቱ ሰዓት አካባቢ ነው መሰለኝ ዳንትያ ፖሊስ ጣቢያ ደረስነ፣ ደህና ስምዝበን ተመልሰን፣ ከተመለስነ በኋላ በእንትኑ ደወሉ ስልክ ደወሉልና እዚህ ጋ ብር አምስት ሺህ ብር አስገባልን፣ የሃይማኖት ወንድም ነህ ወይ ብሎ ሲደውልኝ፣ አዎ ነኝ። በቃ ሃይማኖት ይዣታለሁ አለ። ስድስት ሰዓት አለች እዚህ ጋ ያለውን ነገር ፍ ተንጎላ አምስት ሺህ ብር ላክልኝ አለኝ። እርግጠኛ ነህ? አዎ እርግጠኛ ነህ? እርግጠኛ ነህ? እሺ ሄድኩኝ፣ ለቀሲስ ለቀሲስ ነገርኩት።

አቶ አጭበርባሪዎች ናቸው። ከዛ ያው እንደዛው እንዳፋለጉ ያንም ያም ይደውላል ለሽም ይደውላል ይደውላል ዝም ብለን እያሳየን ምንም ስን ወዘወዝ ዋልነ ምንም አነስ የለም። አሁንም ያው ተነጋ በሁለተኛው አርብ ዕለት ደግሞ ቦሌ ነው የተባልነው ስልክ አስራ ሁለት ደውሎ ቦሌ ያለች እና ቤት እኔ ትላንትና ጥሩ አይደለችም ነበረ፣ ዛሬ ግን ደህና ናት። እኔ ስራ ወጥቻለሁኝ ስራ ስለወጣሁኝ አሁን እኔ ከሰባት ሰዓት በኋላ አገናኛቸዋለሁ እያለ ቦሌ ሄርን ከቦሌ ደግሞ ቦሌ የት ነው ስሎ ቦሌ መድኃኒዓለም ከዛ ሄደን ስንጠብቅ ስንጠብቅ፣ ከዛ በኋላ ደግሞ የት ነው ሞጆ፣ ሞጆ ደግሞ ደወለ ኢንስፔክተር ብሎ ደወለ ብና ከዛ የምናውቀው ፖሊስ ነበረ ይህ የቀጣና ወረዳ አስራ አንድ ቀጣና ሃላፊ የነበረ ነበር ተቀይሮ ነው ስድስት ችሎ ነው ያለው እና እና እንደዛ ከሆነ ስለዚህ ደወለለ ቀሲስ ደወለለትና እንደዚህ እንደዚህ ሞጆ ላይ ተደውሎ ስልክ መኪና አደጋ ድርሶባት እና መኪና አደጋ እንደደረሰባት ወደ ሆስፒታል ውስጥ ነው ስለዚህ ስላልቻልን ወደ ጳውሎስ ስለምንልካት ወደ ጥቁር አንበሳ ምልካት ብለው ሲሉ እርግጠኛ ነው ያመነ ስናረጋግጥ ለፊት ስንደውል አይደለም እነሱ ኦሮሚያ ክልል ስድስት ኪሎ ስለሆነ የተለውለው ወደዛ ስንሄድ፣ አሁን እዛን ደግሞ ወደ መኪና መዳጅ ወለኝ ሁለት ሻም ተቆላጥ ነው እውነት እየመሰለ ነው ደግሞ ተመለስን ስድስት ኪሎ ስንደስ ያሰው ደግሞ ተደወለልና ወረዳ አስራ አንድ ወረዳ አስራ አንድ ስትደወል የልጅቷ ያወጣቸው መታወቂያ ነው የተገኘው። የልጅቷ የትውስታ አባት ነው ወይ? ችሏቸው አዎ፣ ትውስታ ልጅቷ የጠፋች ተመምነው ነበረ ይመሰለን የመሰላቸው እነሱ ማለት ነው። የትውስታ አባት ነው ወይ? አዎ ነኝ። በቃ ስለዚህ ወረዳ አስራ አንድ ትምስ ላይ ቶሎ ስብል ተያይዘን ወረዳ አስራ አንድ መጣን። ከዛ ፖሊሶች፣ የቀጠና ኃላፊዎች ቀጥታ መስተርና ስንሄድ ያው እንትኑን ምንም አላወቅ ነበረ ኮሚቴዎችም መጣን

እንደው አሁን ገዳይ የምታውቁት ሰው ነው? አሁን ገዳይ የተባለውን ሰው የምታውቁት ሰው ነው? እንደ እኔ በአካል አላውቀውም። እነሱ ያውቁታል። እኔ በአካልም አይቼውም አላውቅም። ቦታው ግን አሳዩ ከሰል ቤት ነው የሚሰራው አለ ከሰል ነው የሚሰራው ቤት ነው የሚሰራው ከሰል ቤት ነው የስራ ቦታውን ነው ነው ወስደ እንግዲህ እሱ ይግደላት ሌላ ሰው ይግደላት የማውቀውም መረጃ የሚለኝም ያው መኖሪያ ቤት ነው እንደገደሏት የሚናግሩኝ ከዚያም በኋላ ነው

ሁለት ልጆች እንዳሏት ነው የሰማ ነው። የስንት የስንት ዓመት ልጆች ናቸው? የስምንትና የአራት ሴት ነች። ትልቂቱ ትልቂቱ ሴት ነች። ሁላቸውም ሴቶች ናቸው፣ ሴት ናቸው። ነፍስ አውቃለች? ስለየት ትለያለች። አሁን መጠየቅ አልጀመረችም እንዴ? ገና ናቸው። ዝም ብሎ አሁን ሰውም ስላለ አሁን በኋላ ሰው ስላለ እና ለዛ ነው ወንድማማ አሁን ደግሞ ደግሞ ለማውጣት እየሄድክ ይችለሆነ አሁ ወደ ትምህርት ቤት ትምህርት ቤት እየሄድክ ነው። አይዟችሁ አይዟችሁ፣ እንግዲህ እግዚአብሔር ከእናንተ ጋር ይሁን። የፈጣሪ እሷንም ነፍስ በቀኝ ያስቀምጥ፣ እናንተም የሀዘን ዳርቻ የያዘ መጨረሻ ያደርግላችሁ። በጣም ነው የሚያሳዝነው። እንግዲህ ክብር ይስጥልኝ። እናመሰግናለን። አሜን። ክብር ይስጥልኝ። ሰላም። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ታሪኩ ይኸው እንደሰማችሁት ነው። እጅግ በጣም የሚያሳዝን ታሪክ ነው። የሁለት ልጆች እናት እንደዚህ እንደ ቀል ወጥታ ስትቀርና ደግሞ የማንም ሰው ሰለባ ሆና ህይወቷ ሲያልፍ በጣም ነው የሚያሳዝነው። የሴቶች ሞት ዛሬም አላቆመም። በጣም ነው የሚያሳዝነው። እኛም እዚህ ጉዳይ ላይ እለት እለት ፕሮግራም እንሰራለን፣ እለት እለት እናገራለን፣ እለት እለት እንለፈልፋለን። ሁሉም በሚዲያው ሁሉም በፊናው ከሴቶች ከሚስቶች ከእናቶች ሞት ጋር ተያይዞ ሁሉም ሰው ፕሮግራም ይሰራል። እለት እለት እየጨመረ እንጂ እየቀነሰ የሚመጣ ታሪክ የለም። ከዚህ ጉዳይ ጋር ተያይዞ እንደው መንግስትም የሚመለከታቸው አካላትም የህግ ክፍተት ካለ ጠንከራ አድርጎ ያንን የህግ ክፍተት እንዳያዳግም አድርጎ አሜንድ ማድረግ ማስተካከል ይገባል እንላለን። ምን እንደምንል አናውቅም። እንደዚህ ያለው ጉዳይ በጣም ከባድ ነው። እንግዲህ አባት ዘመናቸውን ሙሉ በስቃይ ሊያሳልፉ ነው ማለት ነው። እንግዲህ ባለቤቷ እንደሰማነው ከሆነ ቄስ ናቸው። የልጆች ጥያቄ ይኖርባቸዋል፣ እናታችን ምን ሆና ነው? እሳቸውም ላይ የሚፈጠር እንቆቅልሽ አለ። ይህ እጅግ በጣም ከባድ ነገር ነው። ምን እንደምንል አናውቅም። የሆነ ሆኖ ግን ሟችን ፈጣሪ በቀኝ እንዲያኖር ደግሞ፣ ለቤተሰቦቿም ለወዳጅ ለዘመዶቿም ለልጆቿም ብርታትን ጽናትን እንዲሰጥ እንመኛለን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን ጊዜ ሚዲያን። አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ እንድታደርጉን እንድታበረቱን ከወዲሁ በትህትና እንጠይቃለን። እናመሰግናለን። ክበሩልን።